ሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ሰላም ሰላም ሰላም። እንግዲህ ውብየ እንዲያያቸዋል እንግዲህ ውብየ ነሳ ጦርነት መሰለኝ፣ እና ሄሉን ክራንክ አረጋለሁ ብላ እንግዲህ እንዳያችሁት፣ ሄሉ ደግሞ በጣም አመና ጭቃት አለች ማለት ነው። ይቅርታና ግን በሄሉ እኔ በጣም ትንብያለሁ ማለት ነው ምክንያቱም

በህ ጤ ሜነው እና በጣም ስታመናጭቃት ነበረ። ውብዬ ማለት ነው። ሴት ሴት የሆነ ሰው እንደዚህ ማድረግ የለበትም። ምክንያቱም ሰው ሴት ናት። ነገር እንኳን አይደለም የራስ ላይ ሆኖ የራስ ሰው ላይ ላይ ሳታስቡት ሊገጥማችሁ ይችላል። ነገር ግን እንኳን እጽባታዊ ነው የሚሆነው። እኔ እንደዚህም አመናጭቅ የለባትም ነበር። እሷም ሴት ልጅ ናት፣ ነገር እንደ ሚገጥናት አይታወቅም፣ እና በጣም ስታመናጭቃት ነበረ። በቃ የቀርታ ስራ፣ ሁሉም የቀርታ ስራ፣ የቀርታ አልቀበልም። እንደ በጣም ውብዬን ስታመናጭቃት ነበረ። ይ በጣም በጣም ምክንያቱም ሴት ነ የማይገጥመው የለም። አሸናፊ እንኳን ሰላም መጣላችሁ አለን ብዬ ለሁላችሁ እንኳን ሰላም መጣች

እኔ ዙሮ የዲሲ ሳይሆን ዲሲን አልፌ ነው። ዙሮ ዲሲ ነኝ ዲሲ ነኝ። ያው በለ ዲ ዲ እኔ ወግድ ነኝ። ግን የዲሲ ልጅ ማን አካባቢ መሰላችሁ? ወግድ የሚባል ሀገር ታወክ ማለት ነው።

ላይክ አድርጉ እስኪ ወዶች ላይክ እያደረጋችሁ ኮሜንት እኮ እንትን እንትን ይልብኝ የሆነኮ

ዳንኤል ይመስለኛል ከዳንኤል ኪዲያን ይቅርታ አገር እንግሊዝኛ ብዙ ስለማልችል ነው ቀርታን ሰዓት በመስኮት ነበርና ማየው ይጠቅመኛል ይጠቅመኝ ስለማይመስለኝ ለዛ